በዛሬ ቪዲዮ ማሳያችሁ ነገር በአንዲት ሲንግል ሾርት ቪዲዮ በዩቲብ አውቶሜሽን ምን ያክል ገንዘብ ጀነሬት እንዳደረግ ነው። ሰላም ሰላም ፋሚሊዎች ተመልሻለሁ ማለት ነው፣ በዩቲብ ቪዲዮ ከብዙ ጊዜያት በኋላ እዚህ። በፊት እንግዲህ እንደዚህ በፌስ የተለያዩ ቪዲዮዎችን ስሰራ ነበር ማለት ነው በዩቲብ ከዛ መሀል ላይ እንግዲህ ፕራይቬት በሆኑ ነገሮች ቪዲዮ መስራት አቁሜ ነበር። እኔም ደግሞ ትንሽ የስንፍና ነገር ነበረ ስብኝ ማ ላይ ግራጁዌሽን ነበር የተለያዩ የሆነ ፕራይቬት የሆኑ ነገሮች ነበሩ፣ አንዳንድ የጀመርኳቸውም ስራዎች ነበሩ። እነሱ ነሱ ስለነበሩ በፌስ እንደዚህ ቪዲዮ መስራት አልቻልኩም ነበር። ይህ ማለት ግን ዩቲዩብ እየሰራው አልነበረ ማለት አደለም። እንዲሁም ኢንተርናሽናል አካውንቶችን ከፍቼ በእነዚህ ቻናሎች ደግሞ ከ10 ሺህ በላይ የሚሆኑ ዶላሮችን ጀነሬት ማድረግ ትዬ ነበር ማለት ነው። ከዚህ በኋላ እንግዲህ የተለያዩ እናንተ ኢንፎርማቲቭ ይሆናሉ የማሰባቸውን ኮንቴንቶችን የተመርኳቸውን፣ ያወቅኳቸውን ኮንቴንቶች ሸር ለማድረግ እንግዲህ ወስን ያለ እንደዚህ በፌስ እንግዲህ የተለያዩ ቪዲዮዎችን እንሰራለሁ ማለት ነው። ሶ ለማታቡኝ ቴሪ ይባላለው የተለያዩ ዩቲዩብ ቻናሎችን ራን እያደረኩ የተለያዩ ገንዘቦችን ጀነሬት ታደርጋለሁ። ዛሬ በዚህኛው ቪዲዮ እንግዲህ በአንዲት ቪዲዮ በአንዲት ሾርት ቪዲዮ እንግዲህ በዩቲዩብ አቶሜሽን ምን ያክል ዶላር ሰርቻለ የሚለው ነገር አሳያቸዋለሁ ማለት ነው። ሶ መጀመሪያ ወደ ዩቲዩብ ስቱዲዮ እንገባለን። እንግዲህ 8636 ሰብስክራይበሮች አሉት። ኦልሞስት ወደ ስልሳ ምናምን ሺህ ሰብስክራይበር በአርባ ምስት ቀን ብቻ ይጨምራል ማለት ነው። አናላቲክስ ገብቼ ያሳያችሁ አንድ ቪዲዮ እዚህ በሰልክ ትልቅ አድርገ ማለት ነው። እንግዲህ ይህንን ቪዲዮ እንደምታዩት እንግዲህ ወደ ሀያ አምስት ነጥብ አንድ ሚሊዮን ቪታይታል ማለት ነው። አንድ የሾርት ቪዲዮ ነው የአንድ ደቂቃ ከዘጠኝ ሰከንድ ማለት ነው። ቪዲዮ የአንድ ደቂቃ ከዘጠኝ ሰከንድ ነው። የታየው ደግሞ ሀያ አምስት ነጥብ አንድ ሚሊዮን 25 ነጥብ 1 ሚሊዮን ማለት ነው። ሶ በዚህ ቻናል እንግዲህ ከ15 ሺ 100 ቀላይ ሰብስክራብ ያደረግንቻሉ በአንድ ቪዲዮ ብቻ ማለት ነው። ቪዲዮ የአንድ ደቂቃ ቪዲዮ ነው። እንደርኳችሁ አቬሬጅ ዲሬሽን ቪዩ ስናየ ወደ 52 ሰከንድ ታይቷል ማለት ነው። አቬሬጅ ዲሬሽን ቪዩ 25 ሚሊዮን ቪዩ ያገኘው 77 ፐርሰንቱን ከምድን ነው፣ ከሾርት ፊድ ነው። ሾርት ላይ ስክሮል ስታደረጉም ይመጣሏቸው ማለት ነው። 77 ፐርሰንቱን ከሾርት

ብቻ አሪፍ ነው። 83 ፐርሰንቱ ስተያየር ያደርጋል፣ ቻናሉን ስክሮል ሳደርግ አይቷል። 16 ፐርሰንቱ ደግሞ ቪዲዮ ከመጣለት በኋላ ስክሮል አድርጎ አሳልፏል ማለት ነው። ይህ ማለት 83 ፐርሰንቱ አየው ማለት በጣም ቫይራል ወጥቷል ማለት ነው። 83 ፐርሰንቱ ስክሮል አላደረገም የኔ ቪዲዮ ሲመጣ፣ ይህ ቪዲዮ ሲመጣ ስክሮል ሳያደርግ ነው ያለፈው ማለት ነው። እዚህ ከተለያዩ ኢንፎርሜሽኖች አሉ። እስኪ ወደ ኦዲንሱ ና እንይና፣ የቴስት እንደታየ ደግሞ እናያለን። እሺ ሶ ይህንን ቪዲዮ እንግዲህ አርባ ስምንት ፐርሰንቱ ያዩት ሴቶች ናቸው። ሀምሳ አንድ ፐርሰንቱ ደግሞ ያዩት ወንዶች ናቸው። ዜሮ ነጥብ አራ ፐርሰንቱ ደግሞ ወንዲሁም ሴቶ ነው። አንድ ስፔሲፋይ የሆነ ነው። የዚህ ቪዲዮ እንግዲህ በጣም ትልቁ ነገር እንግዲህ ብዙ ዙር እንዲሰራ ያደረገው ደግሞ ጂኦግራፊ ነው ማለት ነው። ጂኦግራፊ አንደኛ ና አንደኛ ነገር ነው ማለት ነው። የሆነ የኮንቴንት ሰርሳችሁ ኢትዮጵያ ውስጥ ከታየ ምንም አይነት ክፍል አታገኙበት

ሺ ቪዲዮ ብቻ ሌለው እንተሆና በአንድ ቪዲዮ ብቻ ሺህ ብር ጀነሬት ማድረግ ማለት ነው። በአንድ ቪዲዮ ብቻ ማለት ነው። ሶ ከዚህ የምንረዳው እንግዲህ ዩቲዩብ ምን ያክል አቅም እንዳለ ነው። አሁን ያሳየኋችሁ አንድ ቪዲዮ ብቻ ነው። በአንድ ቪዲዮ ብቻ ከሺህ ብር ጀነሬት አድርጃለሁ። ዩቲዩብ ምን ያክል አቅም አለው የሚለውን ነገር ማየት ትችላላችሁ። አሁን እኔ ግራጁዌት አድርጌያለሁ አዳማ ሳይንስና ቴክኖሎጂ በኤሌክትሮኒክስ ኮሚኒኬሽን ኢንጂነሪንግ። በዚህ ስራ ውስጥ እንግዲህ የተለያዩ ጓደኞች ተቃትረው እየሰሩ ነው።

አስራሁለት ሺህ ብር የቤት ክራይ ታወጣላችሁ ፕላስ ስምንት ሺህ ብር የቤት አስቤዛ ይሆንላችሁ የትራንስፖርትን ጨምሮ የምግብ የተለያዩ ነገሮችን ይሸፍንላችሁ። ቀዲው አንድ ሺህ ብር አስር ሺህ ብር ነው የሚሆነው ማለት ነው። ምን ያክል እንግዲህ አስር ሺህ ብር በወር ብናደርግ በአመት ምን ያክል እንደሚሆን ላሳያችሁ ማለት ነው። በወር አስር ሺህ ብር አስር ሺህ ብር ሲባዛ በአንድ አመት አስራ ሁለት ማለት ነው።

የእንግሊዝኛ ኮንቴንት ኮንሲስተንት ላ ባይዘው የዩቲውብ ስኬት ሚስጠር ምንም ሌላ ምንም ማየት ሚስጠር የለውም። ኮንሲስተንሲ ብቻ ነው። በጣም መካከል በጣም ግን ብቻ ነው ነው። በጣም አሪፍ ስራ ነው ያዋጣል። ምን አይነት ኮንቴንቶችን በስሰሩ ወይራ ይወጣላቸዋል። ዩቲዩብ አውቶሜሽን እንዴት መስራት እንዳለባችሁ በቀጣይ ደግሞ በሌላ ቪዲዮስ ምን ያክል ገንዘብ ጀንሬት አድርግ ያለው የሚለውን ነገር በክፍሉ ላይ ትጀላችሁ ይመጣለው። ዩትብ የሚመቻችሁ ከሆነ ስለ ዩትብ ማወቅ የምትፈልጉ ከሆነ ዩትብ አውቶሜሽን ማወቅ መስራት የምትፈልጉ ከሆነ ይህ ቻናል ሰብስክራይብ አርጉ። በጣም ይጠቅማችኋል። ሪል የሆነ ኢንፎርሜሽን ፕሮቫይድ ማድረግ ማለት ነው። ይህ የወንድ እርግጠኛ ነኝ ከዩቲብ አቶሚሽን ጋር የተገናኙ ከኮንቴንት ክሬሽን ጋር የተገናኙ ኮንቴንቶችን ፖስት ስለማድረግ በዚህ ዩቲብ ቻናል ዩቲበር መሆን የምትፈልጉ ዩ መስራት የምትፈልጉ ካላችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰማሆን ትችላላችሁ። የተለያዩ ኢንፎርሜሽኖችን ሲያደርግላቸዋሉ ማለት ነው። በቀጣዩ ደግሞ በሌላ የዩቲብ ሾርት ቪዲዮ ምን ያክል ገንዘብ ጀንሬት እንደደረግኩ አሳያቸዋለሁ ማለት ነው። አብራችን ስለቆያችሁ አመሰግናለሁ።